ዛሬ ደግሞ 30 ዓመት ሙሉ በትዳሬ ለፍቼ ወጣትነቴን እንዳለ ልጅነቴን እንዳለ በዛ ውስጥ ጨርሼ ዛሬ 47 48 ዓመት ሲሞላኝ ባዶ እጄን ከትዳሬ ወጣሁኝ እና እባካችሁ እናንተ ከእኔ ተማሩ። ያ ማለት ገንዘብ ከባሎቻችሁ ስረቁ ማለት ሳይሆን በተቻላችሁ መጠን ሴቶች ኢኮኖሚካሊ ጠንክሩ። ያለች አንድ ከስተመረ እኔ በጣም በተደጋጋሚ ለሴቶችም ለወንዶችም ከምነግራቸው መሰረታዊ ነገር አንዱ ምንድነው? የጋራ ልጅ፣ የጋራ ህይወት፣ የጋራ ኢኮኖሚ ነው ያለን እና የጋራ ልጅ ብቻ ኖሮን የጋራ ኢኮኖሚ ከሌለን በራሱ ችግር ነው። የጋራ ኢኮኖሚ ኖሮን የጋራ ህይወት ከሌለን በራሱ ችግር ነው። ሶስቱ ነገሮች በጋራ ነው መሄድ ያለባቸው የጋራ ልጅ፣ የጋራ ኢኮኖሚ፣ የጋራ ህይወት መገንባት እና ብዙ ጊዜ ምን ይሆናል ሴቶች ለረጅም አመት ይህን ስላችሁ እንግዲህ ትንሽ መኪና ሲገዛ ለምን ነው በአንተ ስም የተገዛው? ለምን በስሜ ብለው ዛሬ ደግሞ ይሄን ነገር ከፍራቸው የተነሳ ጠዋትም ቀንም ማታም ጨቅጭቃቸው ስለብር እሷ እኔን አትፈልገኝም፣ ገንዘብ ጥቅመኛ ሴትናት ገንዘብ ፈላጊ ናት የሚለው ስም እስከሚወጣላት ድረስ በቃ እያንዳንዱ ነገሯ ገንዘቡ ለ የታረክ ለምንድነው የላከው? ማጋን የላከው? እንዴትን የላከው 24 ሰዓት ጭቅጭቋ ስለዛ ነገር ነው። ለምን መሰላችሁ? ከዚህ በፊት የገጠማት ነገር አለ ወይ ደግሞ የሰማችሁ ነገር አለ። ትዳሬን አጥቼ፣ ልጆቼን አጥቼ፣ ገንዘቤን አጥቼ ባዶጄን ነው ያለሁት የምትል ሴት ከሰሙ፣ ከዛ የተነሳ የሆነ መኪና ስም በራሱ ስም ሲገዛ ትደነግጣለች። መኪና በራሱ ስም ገዝቶ ቤት በስሟ ከገዛ ፌር ነው፣ ኢትዝ ኖርማል። ብቻ ፖይንቱ በእሷ ስምም በዚህ ስምም ንብረት ያፍራ ፣ ዋናው ብቻ በዚህና በዛ መሆኑ ነው። አንድ ሰው ጋር ብቻ ንብረት ከሆነ በራሱ ችግር ስለሆነ አሁን በሴት በሚስቱ ብቻ ንብረት ያደረገ ሰው አውቃለሁ። ያን ሁሉ እሷ ላይ ትረስታለ በነገራችን ላይ ምንም ችግር የለም። እኔ ይገርመኛል፣ ሕይወትን የሚያክል ነገር ለሆነ ሰው አሳልፈን ሰጥተን ገንዘብ እንዴት ጭንቀት ይሆናል? ራስህን፣ ወጣትነትህን፣ ልጅነትህን፣ ብዙ ነገርን አሳልፈ የሰጠሃትን ሴት ንብረት መጣ ቀረ። እኔ ብዙ ጊዜ ሚዲያ ላይ ያወራለሁ፣ በቃ በዚህ ሁለት ሶስት ዓመታት በጣም ብዙ ሚሊዮን ብር ከስሬያለሁ አጥቼ አንድ መኪና ብቻ እስከምትቀረኝ ድረስ እና ገንዘብ ታጣለ፣ መልሰ ደግሞ ታገኛለ። ዜሮ ትሆናለ፣ ድጋሚ ደግሞ ተነስተ ሚሊነር ትሆናል። ህይወትህን የሚያክል ነገር አሳልፈ ለሆነ ሰው ከሰጠክ ገንዘብ ዛት ማች ሊያሳስብ አይገባም። ኦፍኮርስ ገንዘብ ነው፣ በወጣትነት እንዳለ አይነት ጉልበት ነገ አይኖርም። ነገር ግን ጥሩ ማይንድ ሴት ካለክ፣ ጥሩ አይምሮ ካለክ፣ በአንድ አገር ምን ሆነ መሰላችሁ? መንግስቱ ሁሉ ነገር ፌር ማድረግ አለብኝ ብሎ የሀገሪቷ መንግስት ብድግ አለና የሀብታሞቹን ንብረት እንዳለ ወረሰና ደሃ አደረጋቸው። ሀብታሞቹን ደሃ አደረጋቸው፣ ለደሃ ወረሰው ደሆቹም በአንዴ ሀብታም፣ ሀብታሞቹም በአንዴ ደሃ አደረጋቸው። ከአምስት ዓመት በኋላ ተመልሶ ጥናት ሲሰራ፣ ሪሰርች ሲሰራ እነዛ ሀብታሞች መልሶ ሀብታም ሆኑ። የደሃ ሀብታሙን ገንዘብ የወረዱ ደሆች መልሶ ደሃ ሆኑ። ገንዘብ የማይንድ ሴት ጉዳይ ነው። የተገነባ አይምሮ ካለ ገንዘቡ እንዴት እንደምትሰራው ታውቃለህ። አልፈልግህም ብላ ንብረት እዚያ ብትሄድም እንዴት መልሰ እንደምታመጣው ታውቃለህ። ሀያ ሁለት አካባቢ አንድ ከስተመር አለችኝና ከባለቤቴ ጋር ተጣለን በዛ በዚህ አስመስክሮብኝ ሁለት ሚሊዮን ብር ካሽ ሂጂ ያለኝ እና ምን ይሻላል፣ ተካስሽ፣ ሌላውን ብር ልውሰድ ወይስ በዚሁ ልንቀሳቀሳል እንደ እኔ መክርሽ? ግድ የለሽም በዚህ ብር ከሰራሽ ነገ ከዚህ የተሻለ እኔ ከስተመሮች አሉ፣ ትላንትና አንድ ሚሊዮን ብር ይዘውቶ ዛሬ የመቶ ሚሊዮን ብር ባለቤቶች ናቸው። እና እንዲህ ማድረግ ትችያለሽ። ከዛን እንዲህ መከረኝ አማካሪው ብላ ስትነግራቸው ምን አይነት አማካሪ ነው? ምን አይነት ምክር ነው የመከረሽ? በታሪክ ምናምን አሏትና ወደ ክስ እንድትገባ አድርጓል። አራት ዓመት ሙሉ ተካሰሰች። ከአራት ዓመት በኋላ ዘጠና ሚሊዮን ብር የሚያክል ንብረት ተፈረደላት። እኔጋ መተው አየ ዛሬ ለታሪክ ለአንተ ላሳወቀ ብዬ ነው። እና እንደዚህ ብለ መክረሃት ዛሬ ይሄን ሁሉ ሚሊዮን ብር አታ ነበረ። ኦፍኮርስ አታ ነበረ። ልክ ነው። እናንተ ልክ ነበራቸው። ያኔ እኔ ሁለት ሚሊዮን ብር ይዘሽ ውጭ ስላት አይምሯ ጤነኛ ነው። ፀጉሯ፣ ልብሷ፣ አካሄዷ፣ ፊቷ፣ ሰውነቷ ብዙ ነገሯ ከዛ ቤት ወጥታ ሌላ ትዳር ይዛ ተረጋግታ መኖር የምትችል ሴት ነው። ዘጠና ሚሊዮን ብር ወርሳ ስትወጣ የአፏ ጠረን ቤት ውስጥ አያስቀምጥም። የአፏ ሽቶ ማይግሪን አደገኛ ማይግሪን አለባት። አደገኛ ጨጓራ አለባት። አደገኛ የዲስክ መንሸራተት፣ የወገብ ህመም፣ የነርቭ ሲስተም አለባት። በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን ወደዋለሁ፣ ግን የሞቀ ቤቴ ሊበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንምም አልናገረው፣ ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የቴጄ ሊሳንፍ ስለምትሉ እኛ ጋር አንድ መፍትሄ አለ። መልሕቅ በመልሕቅም በፍቅርና በትዳር ህይወት ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ0977 45 ላይ ደውሉልን። በትንሹ 678 በሽታዎች አሉባት ስኳርን ጨምሮ። የቱ ነው የሚበልጠው ጤናህን ይዘህ አይምሮ ሰላም ሆኖ ምንም ንብረት አተህ እዚህ ጋር ሰርተህ ማግኘቱ ነው የሚሻለው ጨጓራ ጉበት ካንሰር ደም ግፊት ኮሌስትሮል ስንት በሽታ ወረሰክ የሆነች ብር ይዘህ ወጥ ተጨቃጭቀህ የሆነ ብር ይዘህ መውጣት ነው በሰላም መውጣት የትኛው ነው ይበልጠው አትከራከሩ ማለት አይደለም ተከራክረው ንብረታቸውን የሚገባቸውን አግኝተው ሄዱ ሰዎች አሉ ግን ጤናችሁንም አስቡ ባይዘወ እኔ ሁሌ ጤና ነው የሚያሳስበኝ ቅድሚያ የምሰጠው ለጤና ከእግዚአብሔር በታች በዚህ ምድር ላይ ያለ ትልቅ ሀብት እኔ ልንገርህ ጤና ጤናህን በደንብ ጠብቅ። ጤናህን የምትጠብቅ ከሆነ እመነኝ፣ ለመከራከርም ለማስፈረድም ለመፍረድም ይመቻል። ለማግባትም ለመውለድም ጤና ሲኖር የትኛው ሴት የምትወደው ጤነኛን ሰው አትሊስት ጤነኛ አይምሮ ሰውነት ላይ ኖሮች ጤነኛ አይምሮ ያለው ሰው ብዙዎቻችን ግን 24 ሰዓት ፎከሳችን ገንዘቡ ላይ ነው። ከዛ የተነሳ ለገንዘቡ ብለን ጤና እናጣለን። ከዛ በተረፈ ያጣነውን ጤና በገንዘቡ መመለስ አንችልም እና 30 ዓመት በትዳር ኖሬ ያለ ባዶጄን ነው የወጣቱ። ልጆቼንም አጥቼ ገንዘቤንም አጥቼ ባዶጄን ነው የወጣቱ። እና ከኔ ተማሩ ባላንስ እያደረጋችሁ ሂዱ ነው። እኔ ይሄ ሁልጊዜ እምላችሁ ነገር ነው። ሚስት በባለቤቷ ስም ንብረት ማፍራት አለበት፣ ባልም በሚስቱ ስም ንብረት ማፍራት አለበት። ንብረቶች ብዙ ጊዜ የጋራ መሆን አለባቸው። ይህን ስላችሁ እንግዲህ ዛሬ ማታ ገብታችሁ እንድትጨቃጨቁበት። አለ ሶስት ዓመት፣ አራት ዓመት፣ አምስት ዓመት በኋላ የሚፈሩ ንብረቶች ምናልባት ድንገት የሚስት ከሆነ ከዛ በኋላ ደግሞ በባልም ስም እንደው ቢቻላችሁ ቢቻላችሁ ደግሞ በሚስት ስም ብታፈራ በራሱ ምንም ችግር የለም። ብዙ ጊዜ ከኛ ከወንዶች ሴቶች በብዙ ነገር ይበልጣሉ። ይሄ ምን ዓለም ላይ የሚታወቅ በብዙ በመረጋጋትም በምንም በምንም በብስለትም ሴቶች ይበልጣሉ፣ ከወንድ የተሻለ ሴቶች ይበልጣሉ። ይሄን ግን ስላችሁ ንብረቱን እንዳለ በሴቱ በእሷ ስም አድርጎ ይዛው ገደል የገባች ሴት የለችም። ግን ማለት አይደለም እሱም ሲባል ትረስት የሚጣልባት ሴት ከሆነች፣ ብር የምታቃጠል ሴት ከሆነች እንደዚህ አይነት ሴት ላይ ንብረት ኢንቨስት አድርጋ ይባላል የሚገባትን ግን ታደርጋለህ። በአንተ ስም ቤት፣ በእሷ ስም ቤት፣ በአንተ ስም መኪና፣ በእሷ ስም መኪና ለምን ሀብራ እየኖረች ስለሆነ ትንሽ ሴፍ እንደሆነች እንዲሰማት። በቃ ንብረቱ የጋራችን ነው፣ ህይወቱ የጋራችን ነው፣ ልጆቹ የጋራችን ነው፣ ደህንነት እንዲሰማት አይምሮዋ፣ ደህና ከሆነ ከአንተ ጋር በሰላም መኖር ስለምትችል። ያ ካልሆነ ግን ንብረቱን አንተ ሁሉ አንተ ብቻ ጠቅለለ ከሆነ እመነኝ፣ አለ እመነኝ በታሪክ በታሪክ። ስለዚህ በተቻላችሁና በተቻላችሁ መጠን ቤታችሁን ሰላም፣ ህይወታችሁን ሰላም ማድረግ የምትፈልጉ ከሆነ ንብረት ላይ በተለይ ሴቶች ተጠንቀቁ። ዛሬ ማታ ግን ገብታችሁም እንድትከራከሩበት አለ አንድ ጊዜ በአንቺ ስም አንድ ጊዜ በእሱ ስም፣ ካልሆነ ደግሞ ቢቻል ብቻል እምነት ይኖራችሁ። ባለቤትሽ የሚያጠራጥር ሰው ከሆነ ደግሞ ትንሽ ተጠንቀቂ። ሀያ ዓመት ሰላሳ ዓመት አርባ ዓመት በትዳር ኖረው። ዛሬ እኔ አንድ ከስተመር ያለች እና ባለቤቷን የምትገዛውን ነገር እያስመዘገበችው ነው። እና አሁን ዕድሜ ይስጥሽ ትላለች በየጊዜው በቃ ኮመንት ድንገት ከገባች እግዚአብሔር ዕድሜ ይስጥ፣ እኔ ነኝ ብላ ስም ትጽፍልኛለች። ብር እየቆጠረ ነበር የሚሰጣት። እና አሁን ከኔ ጋር ካወራን በኋላ ነው የሆነ የሚከራይ ቤት አለ፣ የእሱን ብር ወደ 300 ሺህ ብር ነው፣ 200 ሺህ ብር በየወሩ እሱ አካውንት ይገባል። የምትፈልገውን ታረጋለች፣ የምትፈልገውን ትረዳለች። እሱ የሆነ ቦታ ሄደው ሚስቱና እሱ አብረ ቁጭ ብለው ይህም ፕሮግራም ስፖንሰር የሆነው አቶ እንትና ነው ይባላል። ሚስትየው እኮ ሁለት ሺህ ብር የምትሳቀቅ እንዴት እንደምታሳዝን አምስት ልጆች የወለደች ትልቅ እናት፣ ሃምሳ ልትገባ የደረሰች እናት ከባለቤቷ መቶ ብር 20 ብር ቁጥራ ስትቀበል እሱ ደግሞ የዚህም ፕሮግራም 200 ሺህ ብር ስፖንሰር የሆነው አቶ እንትና የእሷ ባለቤቱ። በነገራችን ላይ አቤት ይዘነው ያደግነው ነገር እኮ ምን እንዴት እንደሚከብድ እኮ እኔ እናቶቻችን እግዚአብሔር የሞቱትን ነፍሳቸውን ያሳርፍ ያሉትን እግዚአብሔር ከዚህ በላይ እድሜ ይስጣቸው፣ ስንት ነገር ተሸክሞ እንደኖሩ እና በጣም በሚገርማቸው ሁኔታ ከሱ ጋር ብዙ ነው የተከራከርነው። በቃ አሳስቄ ምናምን ብዬ እንግዲህ እኔ ሚስቱ ናት እኔ ጋር አንድ ብር የምትገባ ብር የለችም። ለሚስቱ ነው ያደረገው። አሁን ግን እንዴት እሱ ራሱ እንደሚመርቀኝ እግዚአብሔር ይስጥ። እውነቴ ነው፣ እይታይን ያስተካከልከው እግዚአብሔር ይስጥና። እሷም አሁን እጄ ላይ ታለቅሳለች። በቃ እኔ ምንም አታረገውም እኮ ብሩን፣ ምንም የምታደርገው ነገር የለም። ግን ማህበር ሲባል የትልቅ ሰው ሚስት ናት ትባላለች፣ ግን ምንም ካሽ በጇ የለም። እርዳታ ተብሎ ሰው በሯ ላይ ይመጣል። እሷን የሚያውቁ ሰዎች ብር በ አንገቷን እየደፋች ይሄ ባዶ ቤት ነው አክፈሽ እየተኛሹ ታዲያ ትባላለች። ሰው ደግሞ ምን ያህል የትልቅ ሰው ሚስት ነው ሲባል ብር እንዳላት ነው ሰው የሚያስበው መቄዶኒያ የሆነ ብር መርዳት እኮ ትፈልጋለች። እሱ መር ሄዶ እንደሚበት ነው መርዳቱ ደስ እንደሚለው እሷ ደግሞ ሲመጡ ወንድሞቿ ካርድ መሙላት ትፈልጋለች፣ የሆነ ነገር ማድረግ ትፈልጋለች። እና አንተ እርዳታ ድርጅት ላይ የሆነ ብር እንደምትረዳው ሚስት መርዳት ትፈልጋለች፣ እሷም ማገዝ ትፈልጋለች። ለሳቲስፋክሽን አንተ ለበርካታ እንደምታረገው እሷ ማድረግ ትፈልጋለች። ደሃ ቤቷ ቢመጣ ይሄን ሁሉ ቤት ይዛ ምን እንድትባል መርዳት ትፈልጋለች እሷ። ስለዚህ ባለቤት ሁለት መቶ ሦስት መቶ ሺህ ብር እጇ ላይ ቢኖራት ምንድን ነው ችግሩ? ምንድን ነው ክፋቱ? በዚህ ደረጃ ነፃ ካደረካት መልሳ እንትን ገነት የሆነ ቤት ልትመሰረትላት ትችልም። በዚህ ደረጃ እሷ ማስደሰትም ደግሞ ክርስቶስን ማስደሰት ነው። ስለዚህ እኔ ሚስቶቻችሁን በተቻለ መጠን በገንዘብ ራሱ አታሳቁ። ይሄ በሴክስ በገንዘብ ይሄ መሰረታዊ ነገር ነው። ከባለቤቷ ጋር እንደፈለገች ካላረገች ከማጋት አድርግ ላይኖር ይችላል። ከሌለ ችግር የለም። ካለ ግን አትሊስት ካለ ግን አንተ በምታወጣው መጠን ሚስት ብታወጣ እመነኝ፣ ያልኩ ሰላም አላት ደስታ ይሰማታል። ያደስታ ደግሞ ተመልሶ አንተ ቤት ይመጣል እና ያ ካልሆነ ሴቶችም መከራከር በሚገባችሁ ነገር ተሳችሁ፣ መከራከር በማይገባችሁ እንደዚህ ያደረገ በቃ ቤዚክ ነገር ላይ አውሩ። ካወራችሁ ጋይዞ ሽምግልናም ስትቀመጡ ቤዚክ ነገር ላይ በቃ በጊዜ አይገባም። እንዲህ መሽቶ እንዲሆነው እንዲሆነው ይሄ እዚህ ግባ የማይባል ትንሹ ነገር ሳይሆን ቤዚክ ነገር ላይ ችግሩ ያለው፣ ሌላ ቦታ ሆነ እናንተ የምታወሩት ሌላ ነገር እንዳይሆነ። ስለዚህ በትዳራችሁ ላይ በተቻላችሁ መጠን ንብረት በጋራ ለማፍራት ሞክሩ። አለበለዛ በኋላ ላይ ሄዶ ሄዶ ሚስት ባዶ እጇን፣ ባልም ባዶ እጁ ነገ ፍርድ ቤት ሄዶ ለመከራከር እንኳን ትንሽ አቅም ይጠይቃል መቼም። እና ያ ነገር እንዳይሆን እኔ ሰላሳ ዓመት የኖርኩበት ትዳሬን ባዶጄን ነው የወጣሁት፣ እና ያ ነገር ዛሬ ድረስ ያስለቅሰኛል። ሴቶች ካሉ እሱ ምን የመሰለች የሀያ ስድስት ዓመት ልጅ ገረድ አግብተው በቃ ተለያየ። እኔ ግን ባዶጄን ቀረሁ ገና ልከራከር ልጨቃጨቅ ቁጭ ብዬ። እና እናንተም እንደኔ እንዳትሆኑ ተጠንቀቁ። ይሄ ማለት ግን አደራችሁን፣ ተማምናችሁ ተዋዳችሁ የምትኖሩ ሰዎች አደራችሁን በእግዚአብሔር ስም ነው የምለምናችሁ። እናንተን አይደለም ችግር ያለባቸው ሰዎች አሉ፣ ለዛ እንጂ በሰላም የምትኖሩ ሰዎች እናንተ ደና ናቸው። በባለቤቶች እንዳለ ሙሉ ንብረቱ ከሆነ እምነቱ ካለ ይሁን፣ ምን ችግር አለ? ከሚስቱና ከልጆቹ ውጭ ምን አለው? በሚስት ስም ሙሉ ንብረት አፍርተ ከሆነ ከአንተ ውጭ ምን አላት? ይቀመጥ፣ ምንም በራሱ ምንም ችግር የለ። ነገር ግን የሆነ ትንሽ እምነት ከሌለ፣ ክሷ ላይ እምነት ከሌለች እሱ ላይ ፌር የሆነ ነገር ይኖራችሁ ለማለት ያህል ነው። በጣም አመሰግናለሁ። እንግዲህ ምናልባት ስለ ትዳሬ አንዳንድ ነገሮች ማውራት እፈልጋለሁ፣ የሆነ ቦታ መተንፈስ እፈልጋለሁ ከአቅሜ በላይ የሆነ ነገር ውስጥ ነው ያለሁት። ደስተኛ አይደለሁም። ቤቴን፣ ህይወቴን፣ ትዳሬን መታደግ እፈልጋለሁ ነው ምትሉ ካላችሁ፣ ይሄም ቪዲዮ ለዘመዶቻችሁ፣ ለጓደኞቻችሁ፣ ለቤተሰቦቻችሁ በትዳራቸው ደስተኛ ያለሆኑ ሰዎች ካሉ ወደ መልሕቅ ጎራ እንዲሉ እንዲደውሉ አድርጉ። 0774 ላይ ይደውሉ። ዘውትር ማክሰኞ ነፃ ስልጠና አለ። ይሄ ስልጠና ራሳችሁ ላይ የምትሰሩበት ነው። ባልና ሚስቶች እንዳያመልጣችሁ፣ ያገባችሁም ያላገባችሁም ራሳችሁ ላይ የምትሰሩበት ስልጠና ነው። ማክሰኞ ከ12 እስከ 2 ሰዓት ነፃ ስልጠና እንዳያመልጣችሁ። አመሰግናለሁ። በጣም ለበለጠ መረጃ 0774 ላይ ደውሉ። አመሰግናለሁ።